መጽሐፈ ሲራክ ምዕራፍ 19 አንጥረኛ፣ መሸተኛ አይከበርም። ጥቂት ገንዘብ የሚያቃልል ሰው ብዙ ገንዘብን ያጠፋል። ሴቶችና መጠጥ መምህራንን ያስቷቸዋል። ጋለሞታን የሚከተላት ሰው በደለኛ ነው። የዚህ ሰው ፍጻሜው ትሉ የሚያንቀላፋ፣ እሳቱ የማይጠፋ ነው። ደፋር ሰውነት ከመከራ አትጠበቅም። ፈጥኖ የሚያምን ሰው ልቦናው ቀሊል ቀሊል ነው። ኃጢአት የሚሰራ ሰውም ሰውነቱን ይበድላል። ልቦናውን ደስ የሚያሰኝ ሰው ይደነቃል። ብዙ መናገርን የሚጠላ ሰው ኃጢአቱን ይከፍላል ይከፍላታል። የሰማኸውን ቃል አታውጣ። ለዘላለሙ እንዳታስብ አትድገም። በጠላትህና በወዳጅህ ዘንድ የምትናገረው ነገር አይኖር። ስተህ የሰራኸው ኃጢአትህንም አትናገር። ከሰማ በኋላ ኃጢአትህን አይሰውርልህምና እስክትሞትም ድረስ ይጠብቅሃልና። ስተህ የሠራኸውን ኃጢአትህን አትናገር። የሰማኸውን ቃል አታውጣ። ከዚህ በኋላ የሚያገኝህ ክፉ ነገር እንደሌለ ወቅ ቀሊል ሰው የሰማውን ነገር እስኪያወጣ ድረስ አእምሮውን ያጣል። ልጅ የምትወልድ ሴት በምጥ እንድትጨነቅ እንደዚያች ይጨነቃል። የተወጋም ሰው ጦሩን ከላዩ ነቅል ዘንድ እንዲቸኩል ቀሊል ሰውም የሰማውን ቃል ያወጣ ዘንድ እንደዛ ይቸኩላል። ወዳጅህን ተቆጣው፣ ወይ አላደረገም ይሆናል። ቢያደርግም እንዳያደርግ ተቆጣው። ወዳጅህን ተቆጣው፣ ወይ አልተናገረም ይሆናልና ቢናገርም እንዳይደግም ተቆጣው። ወዳጅህን ተቆጣው፣ ወይ በጥል በቃ አጣልተውት ይሆናል በልቦናው ሳይወድ የሚስት ሰው ሰው የሚስት ሰው አለና የነገሩህን ነገር ሁሉ አትስማ። በአንደበቱ ያልሳተ ሰው የተደነቀ ነው። ቁጣ ሳይበዛ ወዳጅህን ተቆጣው። ጥበብ ሁሉ ህጉን የምታሰራ ስለሆነች ጥበብ ሁሉ እግዚአብሔርን መፍራት ነውና ስለ እግዚአብሔር ህግ ብለህ የጸናች ቁጣን አሳልፋት። ጥበብ ሁሉ ህጉን ታስተዋውቀዋለችና ጥበብ ሁሉ እግዚአብሔርን መፍራት ነው። ክፉ ነገርን የሚያስተምር ጥበብ የለም። ለኃጢአተኞች ሰዎች ምክር ጥበብ የላትም። ከሁሉ የምትረክስ ክፉ ነገር አለች። አእምሮ የሌለው ነፍስ አለ፣ ነገር ግን ስትራቀቅ የእግዚአብሔርንም ህግ ስታፈርስ እግዚአብሔርን የሚፈራው ሰነፍ ሰው ይሻላል። እየበደለ የሚራቀቅ የሚጠነቀቅ ሰው አለ። ለባልንጀራው የሚያደላ ለወዳጁም ፍርዱን የሚያቀና መስሎ ፍርድን የሚለውጣት ሰው አለ። ሳያመሰግነው ለክፉ ነገር የሚያደላ ሰው አለ፣ ልቦናው ግን ክህደትን ሞልቷል። በልቦናው ሌላ ነገር ሳለ ፊቱን አይቶ የሚያደላ አለ። ያላሰብከውን መከራ ይመጣብሃል። ኃይሉ ቢደክም በአንተም ክፉ ማድረግ ቢሳ ነው ያስትህ ዘንድ የሚያስፈራ ስራን ያመጣብሃል፣ ያሳዝንሃል። ሰው በመልኩ ይታወቃልና የብልህ ሰው ጥበቡ በፊቱ ይታወቃል። ካለባበሱ፣ ካረማመዱ፣ ካካሄዱ ከሳቁም የተነሳ የሰው ስራው ይታወቃል።